ቤተሰብ አደይ ይሽላችሁ መጥቻለሁ። እንግዲህ ቤዛ ታይዛ ቤት ውስጥ አስራዋት ነበር። አሁን ደግሞ ፍቅር መልቀቁን እለቅሻለሁ፣ ግን የመርዙን ሀሳብ ያመጣሁት እኔ እንዳላደለሁ እኔ እንዳደለሁ እንዳትናገሪብኝ እያለች እንግዲህ ፍቅር ስትል መጠመጥ ታይታለች። አሁን እዚህ እንደወጣ እርጅን እንጂ ምንም ነገር ትንፍሻለም። እንደዚህ ፈሪ እንደሆንሽ አላቅም ነበር እያለቻ ነው ቤዛ። እንግዲህ ፍቅርና ቤዛ ተስማምተው እያለ ሮታ የትምንቅ ንቃትልም እንደውም ሁለታችሁም መያዝ አለባችሁ፣ እየሰራችሁ ስራ የሚያስተው አይደለም ብላ እንዳክድ አድርጋታል ቤዛ። ይህ የአመማት የባቡሬ እናት ቄጠማ አምስት አምስት ብር ቄጠማ አምስት አምስት ብር እያለቻው ቁጭ ብላ ባቡሬ መጥቶ እንች ብር ያዥ ስላት ምን እያደረክ ነው እኔን በብር አገዛኝም ምን ትፈልጋለህ ብላ ባቡሬን ተናገረችው አመንሽም አላመንሽም እማ እኔ በረከት ነኝ በማለት እሳቸው ግን ሄድላ ጥፋልኝ ፊት ያሉት እማ እኔ ልጅሽ ነኝ ለምንድን ነው እንደዚህ የምኮኘው ሲሉት ሲላት ለእናቱ ባቡሬ እኔ ወንድ ልጅ ላይ የለኝም አጠገቤ ጥፋልኝ ይላሉ አጠገባቸው ሲጠፋ ደግሞ በረከት ልጄ በረከት ልጄ የት ነው ያለው ይላሉ። አንተ አታፈጥ፣ እዛህ አካባቢ ጥፋ፣ ሁለተኛ እንድትከታተለኝ አልፈልግም በማለት ልጃቸው ነበረው ተፈ። እንግዲህ ሀዴ ባቡሬ ምንድነው የተፈጠረው? ብላ ነ ይንል። በቃ ምንም አልተፈጠረም ብሎ አለ። ባቡሬ በጣም ደንግጦ በጣም እያመመው ይገኛል። የእናቱ ነገር አሳስቦታል። ከዛ በኋላ ነው የሚያርስ ይላት አትሄድም። እሷ አከድም አንተ ቀጠል ብለው እንግዲህ እሷ ባቡሬን በማባረር አደይን በመያዝ ቁጭ አርገዋታል። ሂድ አደይን ለምን ብለሽ ለሆዲሽ ብለሽ ነው ወይ ከእሱ ጋር ምክጅው ወንድ ልጅ አትመኝ ሊያታልልሽ ነው ብለው አደይን ቁጭ አርገው እሱን አባረውታል። ትቶ የሄደው ባቡሬ ምንም ለአደይ ትዝ ብሏት ነው አላሰበም። እና ቁጭ አድርገዋት አዴን እኔ ጋር ምግብ ትበያለሽ ቁጭ በይ ሲሏት እሷ ደግሞ ወይኔ ጉዴ ምንጣጣ ውስጥ ገባው ብላ ደነገጠች። አዴ እንግዲህ ይቅርታ ወደ ቤት መመለስ አለብኝ ስትል ድንጋያቸውን አንስተው ወደ ልከጅ ነው እዝው ቁጭ በይ ብለው ድንጋዋን አንስተ አብዴቱ ስታስፈራራት እዛው ቁጫ ላይ ማለት ነው ይህን ጨፌ አምስት አምስት ብር ብለሽ ከሸሽደኝ አመስ ብር ሰጥሻለሁ። ስለዚህ ይህን ጨፌ አምስት አምስት ብር ብለሽ ሽጭ ተብላ አዴ እንግዲህ ቁጭ ብላለች። ጉድ አፈልቷል። እንግዲህ አዴ ተገዳ አምስት አምስት ብር በይ ተጣሪ እንጂ ስትል በጣም እየተጣራኝ ነበር፣ ግን ደግሞ ድምጿን ዝቅ አድርጋ ከፍርሃቷ ያተነሳ አምስት አምስት ብር ስትል ጩሂ እያለቻት እየጎነጠቻት ትገኛለች። እሷም አምስት አምስት ብር እያለኝ ነው። ቤተሰብ ዳይመንድና ወንድሙ ወደ ገጠር ከሄዱ በኋላ እንግዲህ እንግዲህ ቀመጠል መሄዱን ስታቅ መሄዳቸውን ስታቅ እንዴ መከተል አለብኝ እንዴት እኔን ጥሎ ይሄዳል ብላ ገጠር ድረስ ተከትላው ሄዳለች። እነሱ መናኸሪያ ተቀብለዋታል።

እንግዲህ ልጄ ወስደውብኛል፣ እዚህ የለም አለች ማለት ነው። እንግዲህ ድንገት አደይን ሰላምዬ፣ አንቺ ነሽ በረከቴን የወሰርሽው አይደል? ብለው ፊቷ ሁሉ ተቃይሮ አደይን አንቃ ይዛታለች። እኔ ምንም አላቅም እያለች እንግዲህ፣ እየወዘወዘቻት ትገኛለች የባቡሬ ናት።

ሁለታችንም ነው ተያይዘን እስር ቤት የምንወርደው ትያለቻት ነው እኔ ምን ላድርግ እናቴ ለእኔ እናቴ መሆኗን አትርሲ አሳልፋ ልሰጠኛ አይችልም ብላለች ፍቅር ፍቅርና ቤዛ ሲጨቃጨቁ ደቭ መጥቶ አንቺ ደግሞ እዚህ ምን ትሰሪያለሽ ምን አባሽጌ ያደረግሽ ነው ብሎ ጮኸባት ከዛ በኋላ ጣቷን ሳትቀጣ የትምነግ ነጋት ልምድ አለ ደቭ ከዛማ እች ልጅ እኮ ህይወታችንን ልትቀጥፍ የነበረች ጨካኝ ልጅ ናት፣ ብሎ እንግዲህ እየወረወራት ትገኛለች። ቃጣት አለባት ብሎ ሲል ዴቭ እንግዲህ ለፖሊስ ሊደውል ሲል ጀጓሉን ሲነካካ እባክህ እኔ ታማሚ እናት አለኝ እናቴን ላስታምበት፣ እዛ በኋላ እንዳረጋችሁ ታረጉኛላችሁ ብላ ሀደብ ግር ስር ተወድቃ እየለመነች ትገኛለች ዛ ፍቅርም ቢሆን ህዝች ከቸን ከሲስ ጋር ብታቆሚ ይሻልሻል ያለ በለዛ የቆፈርሽበትን ጉድጓድ እራስሽ ትገቢበታለች ብሏል። እንጂ ይህ ምን አድርጌው ነው ፍቅረኛ የጥሎ የጠረግ ያለው እያለች ከባቡሬ ጋር ሆና እያለቀሰ ትገኛለች። አንቺ ምንም አላጠፋሽ ሜኔ ቆንጆ፣ ይሄ ሁሉ የራሱ ጥፋት ነው። እሱ መርሳት አለብሽ። አሁን ኤላ ቢመጣ ትቀባዋለሽ ወይ ብሎ ጠየቃት። እሷም ደግሞ ኤላ እኮ እንደ ህፃሌ ሲያታልላይ ነበር፣ በፍጹም አላደርገውም። በአለም ላይ እንኳን እንደ እሱ በላይ የምወደው ሰው አልነበረኝም ትላለች። እሱ የራሱን ህይወት ጀምሯል፣ አንቺም የራስሽን ህይወት መጀመር አለብሽ፣ ኤላን እርሺው ሲላት፣ እንደዚህ ቀላል ነው እንደመርሳት ብላ ጠይቀዋለች። ባቡሬ ቤተሰብ የሚመስለኝ ባቡሬና ኤሎ የሚፋቀሩ ነው የሚመስለኝ ወደፊት። ይህቺ ግን እስካሁን ፍቅር አልነካካም። እንደ የሰትለው ፍቅር የሚባል ነገር እኔ አይገባኝም። መጥልን ቀመጥለን እያቀማጠላት ሳይ በእኔ አጠገብ እንኳን አልፈያቅም ሲል አሳቃት። ልሊን ልይ ልዬ እኔ አንቺን ሲከፋ ሻልወድም እንደዚህ ስስቄ ምንጊዜ ማየት ፈልጋለሁ እያላት ነው ባቡሬ። ሊሊ እናትህ እብድ አይደለችም አሁን ወደ እናትህ እሄዳለሁ ስትለው ራሱሽን ጠብቂ እናትህ እብድ አይደለችም ያልሽኝ የመጀመሪያው አንቺ ነሽ እላታል እንግዲህ ሊሊ ሀባቡሬ እናት ጋር ሂዳ ተኝተው አገኘቻቸው ከዛ ስቀስቅሳ ማነሽ ብለው እንግዲህ ድንጋውን ሲያነሱ ሰላምዬ እንዴት ነሽ ደህና ነሽ ወይ ይሄ በሞትኩት ልጄ ርቦሽ ነው ወይ የመጣሽው ብለው እንግዲህ ሲናገሩ ደግሞ እኮ ምግብ የምታመጣልኝ ያቺ ቅምጥል ነበረች ደግሞ እኮ አልወዳትም ውሎዋ በሙሉ ወንዶች ጋር ነው ጓደኞቿ በሙሉ ወንዶች ናቸው አለች እንግዲህ ሕሊና የማይነካ ነገር ነካች ልጆት የት ነው ስሉ በረከት በረከቴን አንቺ ነሽ የወሰድሽው ብለው እንግዲህ እሷን ይዘዋታል እሷ ደግሞ አረ እኔ አይደለሁም ማዘሯ ስትላቸው፣ ደግሞ ይህን ነገር የሚላይ ልጄ ብቻ ነው አሉ ማለት ነው። ልጆት ጋር መሄድ ይፈልጋሉ እንደ ስትላቸው፣ ርሽን ነው ወይ ሰላም እዬ ልጅ አንቺ ጋር ነው ወይ ስራ ታወኑ ተከተሉ ብላ እንግዲህ አስከትላ ቤት ሄደች። ችልል ሙሪ እንግዲህ ልልን እያስተነተነ በህይወቱ ደስተኛ ሆኗል ማለት ነው። እንግዲህ ፍቅር እየጀማመረው ይመስላል።

በእግራቸው ስር መውደቅና የተለያዩ የሚያሳዝኑ ነገሮችን በማድረግ እንግዲህ ይህ ቅርብ ለዋት ወደ ቤቷ ተመልሳለች። እዚህ አካባቢ በቃ መጥፋት አለብኝ። እስር ቤት መግባት አልፈልግም ብላ እንግዲህ ስለ ቅርት ስላሏት እየወጠች ቤቷ ሄዳለች ማለት ነው። እንግዲህ ለዴቭ እህቱ አደይን ማግባት አችልም፣ ቤተሰቦች እናቴና አባቴ በፍጹም አደይ ሊቀበሏት አይችሉም፣ ምክንያቱም እሷ ሰራተኛ ስለሆነች ብለዋለች። ዴቭ ደግሞ በጣም ከባድ ችግር ላይ ነው ያለው። እንግዲህ ሊሊ የበረከትን እናት ቤት ወስድ የበረከት የታለ የበረከት የታለ እያሉ ስትፈልግ ነበር። ከዛ በረከት እኔ ነኝ ልጅ ሽማጌ ማዘሯ ይኸው ልጅ ሽኔ ነኝ ሲላቸው እኔ ወንድ ልጅ የለኝም ብለው እዚህ ቤት አውጭኝ ብለዋል። እኔ ቄጠመን ጥዬ የመጣሁት ልጅን በረከት ብዬ ነው። አሁን ልጅ ና አንጡ ያሉ ነው። በረከት ም እኔ ነኝ ልጅ ሽ ቤት በፍጹም ይሄ አይደለም አሉ። እንግዲህ ሊሊና አንቺን ብኮኝ እሱ ጋር እንዲኮኝ አልፈቅድልሽም፣ በይኔ እያሉ እየወተቱ አብረው ወጥተዋል። መዶች የራሳቸው ጉዳይ በራሴ ጉዳይ እኔ መወሰን እችላለሁ፣ እያለ እንግዲህ ዴቭ መጠጥ ቤት ሄዶ እየጠጣ ይገኛል፣ እየተናደደ ይገኛል። ምክንያቱም የሚመስለው እንግዲህ የዴቭ ቤተሰቦች የቤት ሰራተኛ ልታገባ አችልም ብለው ከልክለውት ይሆናል ብዬ አስባለሁ። እንግዲህ ይሄ በድጋሚ ይዘው ሲመጡ ነው የሚችላችሁ። እመጣለሁ ላይክ ሰብስክራይብ እያደረጋችሁ ተከታተሉ ቤተሰብ። የተከታተላችሁን ቤተሰቦች ደግሞ ከልብ ከልብ አመሰግናለሁ። አዴ እንግዲህ ይህንን ይመስላል። ያለ ማሰላም ባይባይ